ዓለምን ጉድ ያሰኙት እንስቶች በረጃጅም ጸጉራቸው ፍቅር ወድቀዋል። እነሱም በቻይና ምስራቃዊ ክፍል የሚገኙ ናቸው። ባለዞማ ጸጉር ባለቤቶቹ ሴቶች የሚኖሩባት ሃንጉን መንደርም ዕድሜ ከልክ ያለፈ እርዝመት ያለው ጸጉር ለያዙት ነዋሪዎቿ፣ ይሁንና የዓለምን ቀልብ ስባለች። በመንደሩ የሚኖሩ እንስቶች በጸጉራቸው ፍቅር ይወደቁና ልዩ እንክብካቤ በማድረግ የተጠመዱ ናቸው። የአንዳንዶቹ ፀጉር ርዝመት ከሁለት ሜትር በላይ ሲሆን እስከ አንድ ኪሎ ግራም ክብደት አለው። የእነዚህ ሴቶች ፀጉር በጥቁረቱ ወደ ሌለውም ተብሏል። እንደ ገብስ ነዶ ሲዘናፈል ለተመለከተው አይን አያስነቅልም ተብሎለታል። ሲፈልጉ ገምደው በጭንቅላታቸው ላይ ይጠመጥሙታል። አንዳንዴም እንደ ልብስ በላያቸው ላይ ይበትኑታል። በዚህም የባለረጃጅም ፀጉር ሴቶች መገኛዋ ሃንጉ መንደር በዓለም የድንቃድንቅ መስገብ ለመስፈር በቅታለች። የመንዶሯ ሴቶች ጸጉርን ማሳደግ ከአያት ቅድመ አያቶቻቸው የወረሱት ሲሆን ጸጉራቸውን ለማሳደግ የሚታጠቡበት በራሳቸው የሚዘጋጅ ሻምፖም አላቸው። የዚህን ሻምፖ አዘገጃጀት ግን ቢሞቱ እንኳን ለማንም አይናገሩ ነው የሚባለው። እንስቶቹ ፀጉራቸው ከመርዘሙ የተነሳ ለማበጠር እንኳን ደቂቃዎች ብቻ ሳይሆን ሰዓታት ይፈጅባቸዋል ነው የሚባለው። ፀጉሯ ወርዶ ወርዶ ይጠቀለላል እንደ ሰርዶ የሚባለው ዘፈን ለኋንጉሉ መንደር ነዋሪዎች በትክክል ይሰራል። የኋንጉሉ መንደር ሴቶችን ፈጽሞ ሽበት የሚባል አያውቃቸውም። ፀጉራቸው ሐር የመሰለ ዘንፋላ ነው። እነዚህ ንስቶች አብዛኛውን ጊዜያቸውን ፀጉራቸውን በመታጠብ እና በማበጠር የሚያሳልፉ ሲሆን፣ መንደሩን በዚህ ምክንያት የዓለም ጎብኚዎች መናኸሪያ ለመሆን ችሏል። እነሱም እራሳቸውን አስውበው በአንድ ላይ በመሆን በሰፈሩ እየተዘዋወሩ ለጎብኚዎች ፀጉራቸውን ሲያበጥሩና ሲንከባከቡ ይታያሉ። ከተራራ ኒውስ የዕለቱ ድንቃ ድንቅ ዜና አበቃ።